ተመልሰናል። የተወደዳችሁ ፉትቦል ካፌን እያደመጣችሁ ነው። የሐሙስ ፕሮግራማችን ላይ ነን። ስለ ሳንቲ ካዞርላ ማንሳት አለብን። አሁን ባለፈው ሳምንት ለ24 ዓመት ወይም ለሩብ ክፍለ ዘመን ለሚጠጋ ጊዜ ሪያል ኦቪዬዶ የሚባለው ክለብ በላሊጋ ስሙ ተጠርቶ አያውቅም። ወይም በሌሎቹ የስፔን ዲቪዚዮኖች በሴጉንደ ዲቪዚዮን ወ ቴርሴራ በሌሎቹ ዲቪዚዮኖች ላይ ሲባትል ሲንከራተት የከረመ ነው። ነገር ግን ሳንቲ ካዞርላ ያደገበት ለስምንት ዓመት በአካዳሚው የቆየበት በክለቡ የፋይናንስ ችግር ምክንያት ግን ሊጫወትበት ያልቻለ እና በኋላ ወደ ሌሎች ክለቦች ሄዶ ተጫውቶ መጨረሻ ላይ ወደ ሳውዲ አረቢያ መሄድ ይችል ነበር። በዛው በካታር መቆየት ይችል ነበር። ከፍተኛ ገንዘብ እያገኘ መቆየት ይችል ነበር። ነገር ግን ወደ ከተማው ተመለሰ። ወዳደገበት ክለብ ተመለሰ እና በቀደም በካርሎስ ታሪትሬ ስቴዲየም ጨዋታው ከመደረጉ በፊት የፕሌኦፍ ጨዋታ ነበር። ከሚራንዳ ስከሚባል ቡድን ጋር ከስፔን ብሔራዊ ቡድን ጋር ሁለት ጊዜ የአውሮፓ ዋንጫዎች ያሸነፈ ነው። ከአርስናል ጋር ሶስት የፌ ካፖች ያሸነፈ ነው። ለአርስናል፣ ለቪያሪያል፣ ለማላጋ የተጫወተ ነው። ለስፔን ብሔራዊ ቡድን የተጫወተ ነው። ስለዚህ ትልልቅ ጨዋታዎችን አድርጓል። ነገር ግን በእግር ኳስ ወዴ ትልቁ ጨዋታ ይኖዋል። ያ ክለብ ለሱ ለቤተሰቡ በሚወክለው በሚሰጠው ትርጉም ምክንያት ነው ይህንን ያደረገው። የሆሜርን መጽሐፍ ወዱት እንደሆነ ኦዲሴ፣ እዛ ላይ ያለው ሊሲስ የሚባል አንድ ካራክተር፣ ልክ ያንን ካራክተር የሚመስል አይነትም ነው ለዛ እንደ አቻ ሳንቲ ካዞርላ ላይ ልጠቀምበት። ከሱ ከአኪለሲል ከሚባለው ከቁርጭምጭሚቱ ላይ ስምንት ሴንቲሜትር ተቀንሷል ወይም ሶስት ባክቴሪያዎች በልተውታል እግሩ፣ ይሄ ትራንስ ቴንደኑ ወይም ጅማቱ፣ ልክ እንደ ግሪክ ጀግና እንደ አኪለስ ማለት። በሉጎ ዳላራናን የተወለደው ሶስት ሺ አራት መቶ ህዝብ ወይም ሰው ብቻ የሚኖርባት ከኦቪዶ የአስር ደቂቃ ርቀት ላይ ባለች ከተማ ነው የተወለደው። ከዚያ ግን ልክ ኡሊሴስ ጦርነቶችን ለማሸነፍ ከተወለደበት አካባቢ ከላቴካ እንደ ተሰደደ እሱም ከኦቪዶ ተሰደደ፣ ልበሉ እና ውጊያዎች ነበሩበት። አንዳንዶቹ የሜዳ ውስጥ ውጊያዎች ናቸው። ሁለት ጊዜ የአውሮፓ ዋንጫን አሸንፏል፣ ሶስት ጊዜ ፌካፕ አሸንፏል። ስለዚህ የድል ታሪኮች ነበሩት፣ ግን ከራሱ ከአካሉም ጋር ውጊያ ነበረው። አስራ አራት ቀዶ ህክምናዎች አድርጓል 14 በተለይ የቁርጭምጭሚቱ ጉዳት የቀድሞ አሰልጣኙ አርሰን ቬንገር በተጫዋቾች ታሪክ በጉዳት ታሪክ እኔ እንኳን አርባ ዓመት በላቀ ደረጃ አሰልጣኛለሁ እንደ አይነት ጉዳት አይቼ አላውቅም ይላሉ ብዙ ውጊያዎች ነበሩት ከዛ ከነዛ ተጋድሎዎች በኋላ ነው በእግር ኳስ መለያ መውደድ ባጅ መውደድ እንዳለ አፍቅሮተ ገንዘብ ብቻ ሳይሆን የባጅ ፍቅርም እንዳለ ግን ማየት ይቻላል ስለዚህ ተመለሰው ወደ ሪያል ኦቪዬዶ ያ ጨዋታ ከመደረጉ በፊት የኔ የእግር ኳስ ህይወቴ ትልቁ ጨዋታ አሁን ነው አለ እንዳልኩት በካታር እየተጫወተ መቀጠል ይችል ነበር ወደ አልሳድ ቻቪ ኤርናንዴዝ የአልሳድ አሰልጣኝ በነበረበት ጊዜ ነው ወደዚያ የወሰደው ሮማንቲሲዝም እንዳለ የክለብ መውደድ እንዳለ ተጫዋቾች ገንዘብ ብቻ እንደማያሳድዱ ማሳያ ካስፈለገ ጥሩ ምስክል ካስፈለገ ሳንቲያጎ ካዞርላ ጥሩ ምስክር ነው ምክንያቱም ወደ ክለቡ ሲመለስ በነፃ ልጫወት ነበር ያሉ። በነፃ ምንም ደሞዝ ሳይከፈለኝ ልጫወት አለ። በስፔን ህግ ግን ተጫዋቹ በነፃ መጫወት እንኳ ቢፈልግ አይቻልም። ክለቡ ፕሮፌሽናል ከሆነ በነፃ መጫወት በስፔን ህግ የተከለከለ ነው። እንዲያውም ታስታውሱ እንደሆነ ባርሰሎና ከፍተኛ የገንዘብ ችግር ውስጥ በገባበት ጊዜ ሊዮኔል ሜሲ ይህንን ያህል ባርሴሎናን የሚወድ ከሆነ ለምን በነፃ አልተጫወተም ይሉ ነበር። አንድ ቃለ ምልልስ ላይ ሲናገር በስፔን ሕግ እኮ ስለማይቻል ነው። አይቻልም፣ በነጻ መጫወት ፕሮፌሽናል ክለብ ስለሆነ የባለሙያዎች ነው። የትርፍ ጊዜ ወይም ሴማይ ፕሮፌሽናል ወይ ሴማይ አማተር ምናምን አይደለም፣ ወይ አማተር አይደለም ፕሮፌሽናል ነው። ስለዚህ ሳንቲ ካዞርላ በነጻ ልጫወት አለን አይቻልም ሲባል የመጨረሻውን ደሞዝ ለመቀበል ተስማማ እና በአመት ዘጠና አንድ ሺህ ዩሮ ብቻ እየተከፈለው ነው ለሁለት ዓመት የተጫወተው በአመት ይሄ በሳምንት ከ200 ዩሮ በታች ማለት ነው። በአመት 91 ሺህ ዩሮ ማለት በሳምንት ከ200 ዩሮ በታች ይከፈለው ነበር ማለት ነው። ከዛ ደግሞ ተጫዋቾች የምስል መብት አላቸው፣ የኢሜጅ ራይት የሚባል አላቸው እና ያንንም የኢሜጅ ራይት አንዳንድ ጊዜ ምን ይሆናል? 60 40 ይሆናል። ተጫዋቹ ከሱ የምስል መብት የሚገኘውን ገቢ 60 ፐርሰንት ይወስዳል፣ 40 ፐርሰንቱ ክለቡ ይወስዳል። ወይም እንዲህ አይነት የስምምነት አሬንጅመንት አለ። ተጫዋቹ ግን ይህንን የምስል መብቱን በሙሉ ለክለቡ ሰጠና ነገር ግን አስር ፐርሰንቱ ለክለቡ አካዳሚ መሰጠት አለበት። ምክንያቱም ያኔ ከኦቪዬዶ የለቀኩት ክለቡ በአካዳሚ ያሉ ተጫዋቾችን ማቆየት የሚችልበት የፋይናንስ አቅም ስላልነበረው ነው። እና አሁን በክለቡ ያሉ ተጫዋቾችን በክለቡ ማቆየት እንዲቻል ከምስል መብት ከሚገኘው ገንዘብ አስር ፐርሰንቱ በቀጥታ ወደ አካዳሚው መሄድ ነው ያለበት አለ። ለምሳሌ ከመለያው ሽያጭና ከሌሎች የምስል መብቶች የሚገኙት አሁን ይህ አስገራሚ ነው። ወደ ሳውዲ አረቢያ ቢሄድ በወርቅ ድልድይ ነው የሚሄድ፣ ወደዚያ ለመሻገር ብዙ ገንዘብ የሚከፈልበት ነው። በካታር ቢቆይ እንደዚህ ሀይለኛ ሀብት ካለበት መካከለኛው ምስራቅ ነው። የልቡን መሻት ለመከተል የመጣው እና ይህንን ሁሉ ያደረገ ተጫዋች ያ ጨዋታ ከሚራንዴስ ጋር ከሚደረገው ጨዋታ አስቀድሞ የእኔ የእግር ኳስ ሕይወቴ፣ ትልቁ ጨዋታ ነው አለ። ለፍጻሜ የሚያበቃቸው የእሱ የቅጣት ምት ጎል ነበር እና ጉዞ ያስደንቃል። ልክ በካንቶ በኦዲሴ ላይ ሊሴስ እንዳደረገው ወሳኙን መሳሪያ ያገኘው በካንቶ ሀያ አንድ ነው አይደለም። ልክ እዛ የሳንቲያጎ ካሶርላን ጠንካራ መሳሪያ አየን፣ ቅጣት ምቱን። የአርስናል ደጋፊዎች የሁለት ሺ አስራ አራቱን የኤፍኤ ካፕ የፍጻሜ ጨዋታ የሚዘነጉት አይመስለኝም። አርስናል ለዘጠኝ ዓመት ምንም ዋንጫ አላሸነፈም። ሁለት ሺ አምስት ነበር ለመጨረሻ ጊዜ ዋንጫ ያሸነፈው። ሁለት ሺ አስራ አራት በደረሰ ጊዜ ለዘጠኝ ዓመት ዋንጫ የሚባል ነገር አላሸነፈም እና በዊምብሌ ለፍጻሜ ደረሰ ከሀል ሲቲ ጋር ያሸንፋል ተብሎ የጠበቀ የነበረው አርስናል ነው ትልቁ ቡድን አርስናል ስለሆነ ነገር ግን ሀል ሲቲ በስቲቭ ብሩስ የሚሰለጥነው ቡድን ድንገት ሁለት ለዜሮ መምራት ጀመረ ባለፈው ጁን 11 ላይ መሳሪያውን ከሰገባ ወጥቶ እንደተጠቀመበት አይነት ልበል ቅጣት ምት ነው መሳሪያው በጣም የታወቀ የቅጣት ምት ቴክኒሽያን ስለሆነ ደንበኛ የሁለት እግር ተጫዋች ስለሆነ ምትሀተኛ ስለሆነ እና ለአርስናል ወደ ጨዋታው ለመመለስ በሩን የከፈተችዋን ያቺን የቅጣት ምትጎል አስቆጠር አርስናል ከዘጠኝ ዓመት በኋላ ምናልባት ዋንጫ ላይ ያሸንፍ ይችል ነበር ሳንቲ ካዞርላ ያቺን የቅጣት ምትጎል ባያስቆጠር ኖሮ ሶስት ለሁለት ታሸነፉና ከሁለት ለዜሮ መመራት አገግመው ሻምፒዮን ሆኑ እዛኛው ጨዋታ ላይ ደግሞ በዚህ በሪያል ኦቬዶ ተጫዋችነት በቅጣት ምትጎል ከአልሜሪያ ከሚባለው ቡድን ጋር ነበር ጨዋታው የተደረገው ወደ ፍጻሜ ያሳለፋቸው ለኦሊሴስ በካንቶ ወሳኝ የጦር መሳሪያውን እንዳገኘ በዛ በኦቪየዶ ጨዋታ ደግሞ ከአልመሪያ ጋር በተደረገ ጨዋታ ያንን ወሳኝ መሳሪያውን ተጠቀመና ጀርኒው ከሆሜር ዘኦዲሴ መጽሐፍ ጋር በመጠኑ የሚመሳሰል ነው ኤልማጆ ይሉታል እነሱ ምትሐተኛው ለማለት ሀያ ሁለት ዓመት ተጫውቷል ለሚደግፉት ቡድን ቢጫወትም ለባላጋራ ቡድን ተጫዋች ቢጫወትም አንዳንድ ሰዎች በወል በጋራ መስማማት በዩናኒሚቲ የሚወዷቸው ተጫዋቾች አሉ። ሳንቲ ካዞርላ ከዛ ምድብ ውስጥ ያለ ይመስለኛል። አሉ አንዳንድ ተጫዋቾች እናንተ ለምትጠሉት ቡድን እንኳ ቢጫወት የሆነ ሳሳ የሚል የልባችሁን ክፍል የምታስቀሩለት የሆነ አይነት ተጫዋች። ሳንቲ ካዞርላ እንደዚህ አይነት ሰው ደገፋችሁት፣ አል ደገፋችሁት፣ ቪያሪያልን ወይ አርስናልን ወይ ማላጋን ወይ ኦቪዶን ወይ አልሳድን ወይ የስፔን ብሔራዊ ቡድንን፣ እንዲሁ ሁሌም ሰዎች የሚወዱት አይነት ነው። ይሄ እንዲሆን ግን 1984 ላይ መወለድ ነበረበት። ሎሊ ጎንሳሌስ ይባላሉ። የስፔን ብሔራዊ ቡድን ለመጨረሻ ጊዜ 2008 ላይ እንደገና ለአውሮፓ ዋንጫ ፍጻሜ እስኪደርስ ድረስ በፍጻሜ ስፔን በደረሰችበት ዓመት ነበር የተወለደው። ግን ከዛ ደግሞ እንደገና ያንን ኦዲሴ ያስፈልገው ነበር፣ ያንን ረጅም ጉዞ መሄድ ነበረበት። 860 ኪሎ ሜትር ነው የሄደው ምክንያቱም ሪያል ኦቬዶ ከፍተኛ የፋይናንስ ችግር ውስጥ ገብቶ ስለነበር ወደ ታችኞቹ ሊግ እርከኖች መንከባለል ብቻ ሳይሆን እንደ ክለብ ህልውና ላይኖረው ይችል ነበር። አንደኛው ሁለት ሺ ሶስት ነው፣ ሌላኛው ሁለት ሺ አስራ ሁለት ነው። በቃ ሊቆም ሊፈርስ ማለት ነው፣ ታሪክ ብቻ ሊሆን። ለዛ ነው የለቀቀው እና ስምንት መቶ ስልሳ ኪሎ ሜትር ከአባቱ ጋር መሄድ ነበረበት ወደ ሬክሬቲቭ ወደ ሁዌልቫ ለሚባል ክለብ ለመፈረም እዛ ሄደ። ከዛ መጀመሪያ ወደ ቪያሪያል ነው ሄደው ግን በውሰት ተሰጠ እና እናትቴ እያለቀሰች ነበር፣ ሎሊ ይላል። እኔም እያነባሁ እንደዛ። ከዚያ ግን ለቪያሪያል እየተጫወተ ሪኬልሜ፣ ፎርላን፣ ዋን ፓብሎ ሶሪን አይነት ተጫዋቾች በነበሩበት የማኑኤል ፔሌግሪኒ ቪያሪያል ውስጥ ነው ለመጀመሪያ ጊዜ ሲጫወት ያየ ነው። ምትሃተኛ ነው። የሁለት እግር ተጫዋች ነው። ደግሞ ሲጫወት ከፈገግታ ጋር ነው። እንደዛ ነው እኔ አእምሮ ላይ የሚመጣው። ልክ ስለ ሮናልዲኞ ስናስብ ስለ ፈገግታው እንደምናስብ ስለ ሳንቲ ካዞርላም ስናስብ ስለ ፈገግታው የምናስብ ይመስለኛል። ከህይወት ሙቀት ጋር ነው የሚጫወተው። የጨነቁ አይመስልም። በነፃነት ነው የሚጫወተው ልክ ሰፈር ውስጥ ከፈገግታ ጋር እንደሚጫወቱ ልጆች አይነት እና የመጀ ይሄ እግር ኳስን የስትሪት መንፈስ የሚወክል የመንገድ ላይ መንፈስ የሚወክል አይነት ተጫዋች ነው። ቴክኒሽያን ነው። ምትሀተኛ ነው። ድንቅ ጎሎች ማስቆጠር ይችላል። ብዙ በአርስናል አብረውት የተጫወቱ ተጫዋቾች ከእናንተ ጋር ከተጫወቱ ተጫዋቾች መካከል በቴክኒክ ምርጡ ማን ነው ተብሎ ሲጠየቁ አብዛኞቹ በዛ ዘመን የተጫወቱ ተጫዋቾች በሙሉ ሳንቲ ካዞርላ ነው የሚሉት። መጨረሻ ላይ ዘግናኝ ጉዳት ነው የገጠመው። ነገር ግን በስፔን ብሔራዊ ቡድን ወርቃማ ትውልድ ውስጥ የነበረ ነው። ልክ ነው፣ ሁልጊዜ የሚሰለፍ አልነበርም። ግን በዛ ሁለት የአውሮፓ ዋንጫዎችን ባሸነፈው የሉዊስ አራጎኔስ እና የቪሴንት ዴልቦስኬ ቡድን በወርቃማው ትውልድ ውስጥ የላሮሃ አባል ነበር 2008ና 2012 የ2010 የዓለም ዋንጫ ስፔን በታሪኳ የመጀመሪያና ብቸኛዋን የዓለም ዋንጫ ባሸነፈች ጊዜ የዲስክ መንሸራተት ገጠመው ተባለና እዛ የአውሮፓ ዋንጫ ላይ ሳይሳተፍ ቀረ እና ግን ሁል ጊዜም ወደ ልምምድ ሜዳ ይወስዱት የነበሩት በኋላም በሚወደው በልጅነቱ ባደገበት በአካዳሚ ባሳለፈበት በሪያል ኦቬዶ መጫወት እንደማይችል ከታወቀ በኋላ ወደ አንድ ሺ ኪሎ ሜትር የሚጠጋውን ጉዞ በመጨረሻ ህይወታቸው የአምቢውለንስ ሹፌር ሆነው የሰሩት አባቱ ያንን ሁሉ አገር አቋራጭ ጉዞ ማድረግ ነበረባቸው፣ የልጃቸውን የኳስ ተጫዋችነት ህልም እውን ለማድረግ። ግን ሲሳካለት አላዩትም። የአውሮፓ ዋንጫን ሲያሸንፍ አላዩትም። ለአርሰናል ሲጫወት አላዩትም። እና የልጅነት ክለቡን ተመልሶ መጥቶ ወደ ላሊጋው ሲያሳድግ አላዩትም። ስለዚህ ጎል ባስቆጠረ ቁጥር ሁለት ሺ ሰባት ስለሆነ ህይወታቸው ያለፈው በልብ ህመም ሊያስባቸው ጣቶቹን ወደ ሰማይ እየጠቆመ ሁላንድ፣ እያንዳንዱ እያንዳንዱን ጎል እሳቸው መዘከሪያ ያደርገዋል። ብዙ ጊዜ የሚነሳ እኔ መጀመሪያ ያየሁት የሚመስለኝ ለሬክሬቲቮ ሲጫወት፣ ያኔ ላሊጋ በሪያል ማድሪድ ውስጥ እነ ሮናልዶ፣ እነ ቤካም እነ ዚዳን በነበሩበት የጋላክቲኮስ ቡድን ላይ በጣም አስደናቂ ሆኖ ሬክሬ ማይታሰብ ድል ነበረው በቤርናቤው ሶስት ለዜሮ ሲያሸንፍ፣ ያኔ ነው ብዙ ሰው ያወቀው። እኛ ቪያሪያልም በችኮላ መልሶ በውሰት ከሰጠበት መልሶ ወሰዱ። ነገር ግን ይሄ እንዲሆን ከፈገግታው ጀርባ ያለውን ጽናት ግን ማየት ያስፈልጋል። ፈገግታው የገራገር ሰው ይምሰል እንጂ ከጀርባው በጣም ብርቱነት አለ፣ ስቲሊ ሜንታሊቲ አለ። እንደዛ ነው። ምክንያቱም ወደ እግር ኳስ ለመመለስ ቁርጭምጭሚቱ ላይ ብቻ ስምንት የተለያዩ ቀዶ ሕክምናዎች ማድረግ ነበረበት እና አንድ ፌርናንዶ ካሶርላ የሚባለው የ የሳንቲ ካዞርላ ወንድም ኤልፓይስ ለሚባል የስፔን ጋዜጣ ሲናገር፣ የትኛውንም አትሌት በየትኛውም የስፖርት ዲሲፕሊን ያለ አንተ እንደ ተፋለምከው ያለ ፍልም ያደረገ ሰው ያለ አይመስለኝም። ወደ ኦፕሬሽን ክፍል ሊሄድ ሲል፣ ወደ ኦፕሬቲንግ ሩም ሊገባ ሲል፣ የቀዶ ሕክምና ሊያደርግ ሊገባ ሲል ሰንፍላወር ሊገዛ እንደሚሄድ ሰው ነው ይላል። ምንም በነጻነት ነው ያንን የሚያደርገው። ኳስ ተጫዋች አይመስልም። በኋላ እግሩን ስታዩት ግን ከከባድ የመኪና አደጋ የተረፈ ሰው አይነት ጉዳት ነው ያለበት። አንደኛው እግሩ ላይ የታችሁት እንደሆነ ለማየት ትንሽ ዘግነን ይላል። ባክቴሪያ ቀዶ ሕክምናውን ካደረገ በኋላ በባክቴሪያ ተበላ። ስምንት ሴንቲሜትር የቁርጭምጭሚት ጅማቱ ነው በባክቴሪያ የተበላው እና እንዲያውም ዶክተሩ አሁን አይደለም ኳስ መጫወት ሆኖልህ በሁለት እግሮችህ እየተራመድክ በጓሮ የአትክልት ስፍራህ ከልጆችህ ጋር መጫወት ከቻልክ እድለኛ ነህ ማለት ነው አሉት። አይደለም ተመልሶ ፕሮፌሽነል እግር ኳስ መጫወት ከልጆችህ ጋር እንኳን የእግር ጉዞ ካደረግ እድለኛ ነህ። ከባድ ነው ጉዳት አሉት እና ለአብዛኞቻችን እጅ ያሰጣል እና ቶሎ ደግሞ መፍትሄ የማይበጅለት ከሆነ እግርህ ሊቆረጥ ይችላልም ጭምር ተብሎ ነበር ሳንቲ ካዞርላ ከዛ ነው አሁን በአርባ አመቱ ሪያል ኦቪዶን ወደ ላሊጋው የመለሰው ወንድሙ ሲናገር ወደ ሳላማንካ ሄደ ይላል። ስፔን ውስጥ ያለች ከተማ ነች። ሪከቨር ለማድረግ ብቻ ልጆቹን እና ባለቤቱን ሁሉ ትቶ ኦርሱላ ትባላለች ባለቤቱ ወደዛ ሄዶ ሙሉ ትኩረቱ እጅ ስለማይሰጥ አስራ አራት ጊዜ በኳስ ተጫዋችነት ይወጡ ቀዶ ሕክምና ያደረገ ተጫዋች ለማገገም ወደ እግር ኳስ ለመመለስ እና አንድ ቀን ህልሙን ሊኖር ሪያል ኦቬዶን ወደ ላሊጋ ሊመልስ ለሁለት አመት ወደ ሳላማንካ ሄዶ ነበር። በኋላ ግን ቆዳው ሁሉ ተበልቶ አለቀ። በባክቴሪያ ቁርጭምጭሚቱ ላይ ያለው አሁን፣ አንደኛው የተሰፋበትን እግር ስታዩት ከእጁ ነው የተወሰደው። ቆዳው ተወስዶ እግሩ ላይ ነው የተለጠፈው እና አንድ ሴት ልጁን ተነቅሷት ነበር ስሟን እጁ ላይ። ያ ንቅሳት ኢንዲያ ነው የምትባለው እጁ ላይ ነበር ንቅሳቱ። አሁን እግሩ ላይ ምክንያቱም ያ ቆዳ ወደ ታች ሄዶ ስለሆነ የተለጠፈው እና ልክ እንደ ኦሊሴስ ሁሉ በኦዲሴ መጽሐፍ ላይ እንዳለው ብዙ ጠባሳዎች እንዳሉት ሳንቲ ካዞርላም እንደዚህ አይነት ጠባሳ አለ። ቬንገር ከአርሰናል ሲለቁ እሱ እንደሚናገረው ቢቆዩ ኖሮ አዲስ ውል ይሰጡኝ ነበር አለ። ምክንያቱም ያ ርኅራሄ አላቸው፣ ከዛ አይነት ከባድ ጉዳት እንዳገገምኩ ስለሚያውቁ፣ ለሁለት ዓመት ወደ ሳላማንካ እንደ መናኝ እንደ ተደበቅኩ ስለሚያውቁ፣ ለማገገም ያንን ሁሉ ዋጋ እንደ ከፈልኩ ስለሚያውቁ ችላ አይሉኝ፣ አዲስ ውል ይሰጡኝ ነው። ኡናይ ኤመሪ መጡና፣ አይ አዲስ ውል አይሰጥህም አሉት። ከዛ በኋላ ለቀቅ። ግን የአንድ ሰው ውለታ ያስፈልገው ነበር። የማርኮስ ሴና ካልተሳሳት፣ ኩለስፔን ብሄራዊ ቡድን የተጫወተ የመጀመሪያው ጥቁር፣ ሁለት ሺ ስምንትም የአውሮፓን ዋንጫ ሲያሸንፉ የዚያ ቡድን ተጫዋች ነበር እና ከሳንቲያጎ ካሶርላ ጋር በቪያሪያል አብሮት የተጫወተ እሱ ነው። ቪያሪያልንና ሳንቲ ካሶርላን እንደ ድልድይ ሆኖ ያገናኛቸው በድጋሚ እና ሲመጣ በጣም አነስተኛ ገንዘብ ግን ያ በአፒረንስ ፊ የሚባል በተጫወተ ቁጥር እንዲከፈለው ተስማምቶ ነው የመጣው። ወደ ስምንት መቶ ምናምን ቀን ከሜዳ ርቆ ወደ ስድስት መቶ ምናምን ቀን ከሜዳ ርቆ ስለነበር ሰላሳ አራት ዓመቱ ነው፣ በዛ ላይ እንዲህ አይነት ዘግናኝ የጉዳት ታሪክ አለበት። ወደ ቪያሪያል ተመለሰና በጣም አስደናቂ ነበር። እንዲያውም ሉዊዝ ኤንሪኬ ለስፔን ብሔራዊ ቡድን ብሎ ጠርቶት ነበር። አሁን ይህ ኃይለኛ እግር ኳስ የትንሳኤ ነው። ከዛ ግን እንዳልኩት የእሱ ትልቁ የልብ እርካታ ሪያል ኦቬዶን ከ24 ዓመት በኋላ ወደ ላሊጋ መመለስ ከ2021 የውድድር ዘመን በኋላ ከሚሊኒየሙ በኋላ ለመጀመሪያ ጊዜ መመለስ ነው። እግር ኳስ ነው፣ ግን አሁን ይሄ ሮማንቲክ ስቶሪ ነው። የአንድን ተጫዋች ተጋድሎ የሚያሳይ ታሪክ ነው። በአርባ ዓመቱ ያንን ህልሙን ሳይኖረው ላለመጨረስ ሲል ባለፈውም አመት ሌላ ስብራት ነበረበት ምክንያቱም በተመሳሳይ ሁኔታ ውስጥ ተገኝቶ በፕሌኦፍ ከኤስፓኞል ጋር ተገናኙና ኤስፓኞል አሸነፋቸው። የካታላኑ ቡድን 39 ዓመቱ ነው አልተሳካም። እና ሌሎች ብዙ ተጫዋቾች ፎጣ ይጥላሉ በቃን ይላሉ። ግን አላደረገውም። ያንን ሳላደርግ በጭራሽ። በሳምንት ሁለት ሺህ ዩሮ እየተከፈለ ለማንም ለመደበኛ ሰው ሁለት ሺህ ዩሮ ብዙ ነው በሳምንት በጣም ብዙ። በአመት 91 ሺህ ዩሮ የሚሰራ ሰው ሚድል ኢንከም ያለው ሰው ነው ይባላል። የኳስ ተጫዋቾችን ካየን ግን ሁለት ሺህ ምንድን ነው? እና ደግሞ እሱንም ሳይፈልግ በነፃ መጫወት ስለማይፈቀድ ነው ያንን የሚያደርገው ያደርገው። እየተጫወተ እዛም ታሪክ ሰራ እና በፕሌኦፍ ጨዋታዎች ላይ ባለፈው፣ ቅድም ያልኩት አልመሪያ ላይ ያስቆጠረው የጥሎ ማለፍ ጨዋታ ላይ የተቆጠረ ጎል በሴጉንዳ ዲቪዚዮን ወይ በስፔን ሁለተኛ ዲቪዚዮን በእድሜ በእድሜ የገፋው ጎል አስቆጣሪ ያደርገዋል። ሬከርድ ነው እሱ። በኋላም በፍጻሜ ጨዋታ ሲያሸንፉ ጎል አስቆጥሯል። አስቸጋሪ ጨዋታ ነበር። መጀመሪያ አንድ ለዜሮ ተሸነፉ። የመልሱ ጨዋታ ላይ አንድ ለዜሮ ይመሩ ነበር። ስለዚህ በድምር ውጤት ከሁለት ለዜሮ ማገገም ነበረባቸው። እንዲህ ሲሆን አሁን የጥቂት የጠቀስ ነው የሳንቲ ካዞርላ አይነት የህይወት ጽናት ያስፈልጋል ማለት ነው እና ሪከቨር ያደረጉት በሱ ሜንታሊቲ ምክንያት እና በ በአርባ አመቱ ዝም ብሎ ሊያሞቅ አይደለም ወደዚያ የሄደው ወይም የፊል ጉድ ፋክተር ለመፍጠር ጥሩ ስሜት እንዲፈጠር ልምድ ለማካፈል ብና ብቻ አይደለም። ሀያ ስድስት ጨዋታ ጀምሯል በዚህ በተጠናቀቀው የውድድር ዘመን እንዲህ አይነት ከባድ የጉዳት የውጣውረድ ታሪክ ላለው ተጫዋች ሀያ ስድስት ጨዋታ መጀመር የበለጠ አካላዊ በሆኑ ዝቅ ባሉት የሊግ እርከኖች ያንን ማድረግ ደግሞ በጣም አስደናቂ ነው። ግን ይህንን ቡድን በስፖርታዊ ምክንያት ብቻ አይደለም ወደ ላይ ያሳደገ ሁለት ሺ አስራ ሁለት ላይ ወደ መጥፋት በፋይናንስ ቀውስ ምክንያት ወደ መጥፋት ደርሶ በነበረበት ጊዜ ሌሎች የኦቪየዶ ልጆች የአስቱሪያ ልጆች መተባበር ነበረባቸው። ራሱ ካዞርላ በፕሪምየር ሊግ አንድ በጣም ድንቅ ሲዝን የነበረው ሚቹ የሚባል ተጫዋች ታስታውሱ ከሆነ እሱ እና ዋን ማታ ፈንድ ሬዚንግ ጀመሩ፣ ማስተባበር ክለቡ እንዳይፈርስ እና በኋላ አንድ የታወቁ በአሜሪካ እንዲያውም ቁጥር አንድ ሀብታም ሜክሲካዊ ናቸው፣ ግን ካርሎስ ስሊም የሚባሉ ሰው ነበሩ፣ ታውቋቸው እንደሆነ እና የፓቹካ አንድ ኢንቨስትመንት አላቸው፣ የፓቹካ ግሩፕ ወይ የግሩፖ ግሩፕ የሚባል እና እሳቸውም አሰረፉት ግን ደግሞ ሳንቲ ካዞርላ ሁሉ ኃይለኛ መዋጮ ያደርግ ነበር ለክለቡ፣ አያስተባብር ያስተባብር ነበር ማለት ነው። ስለዚህ አሁን ብቻ ሳይሆን ያኔም ጭምር ለሚወደው ክለብ ሲል እንዲህ አይነት ጥረቶች ያደረገ በነፃ የተጫወተ ጠንካራ ሜንታሊቲ ያለው ከብዙ ስለቶች የተረፈ አይነት ተጫዋች ነው እና መጨረሻ ላይ ሲያልቅ ያምር ምናምን ይባላል። ግን ይሄ ሲያልቅ አምሯል፣ ቡድኑን ወደ ላሊጋ መልሶታል። በሚኒመም ዌጅ እየተጫወተ በአነስተኛው ደሞዝ እየተጫወተ ቡድኑን መልሶታል። ስለዚህ የኦቪየዶ ከንቲባ አንድ ትልቅ ፕላዛ አለ፣ ፕላዛ ደ አሜሪካ የሚባል ፕላዛ ሳንቲ ካሶርላ ተብሎ ይጠራል፣ ከዚህ በኋላ አሉ ከንቲባው በሳንቲ ካሶርላ ስም፣ በኤልማጆ ስም እንዲጠራ ማለት ነው። ከከተማይቱ ምልክቶች ሲምቦሎች፣ ወይም ላንድማርኮች መካከል አንዱ ተደርጎ የሚቆጠር ነው ውለታው። የእግር ኳስ ውለታ ብቻ ተደርጎ አልታየም ከ 20 አመት በኋላ ኦቬዶን ወደ ክለቡ ስለመለሰው በርካታ ተጫዋቾች ከሱም ወጣት የሆኑ ተጫዋቾች ወደ ሳውዲ ሄደዋል ወይ ወደ ገልፍ ወደ ፐርዥያን ገልፍ ሄደዋል እና ጥፋት አይደለም እሱ የኳስ ተጫዋችነት ህይወት አጭር ነው 15 አመት ቢበዛ 20 አመት እና በዚህ ጊዜ ማክሲመሙን ለማግኘት ቢሞክሩ ምንም ችግር የለውም። ግን አንዳንዶች ደግሞ ከገንዘብ ባሻገር ያለውን ዓለምም ማየት የሚችሉ ናቸው። እኔ ዘጠኝ ዓመት በክለቡ አካዳሚ ቆይቻለሁ። አስራ ሰባት ዓመቴ ላይ ስለቅ ወድጄ አይደለም የለቀቅኩት ሊከፈል አይችልም። ወደ ዋናው ቡድን የመምጣት እድል የለህም ተብዬ ተሸኝቼ ነው የወጣሁት ይላል እና ሰዎች የአስቱሪያ ሰዎችን ልክ እንደው የአስቱሪያ ሰዎች መንፈስ ያለው ይሉታል። ምክንያቱም ይሄዳሉ ይሰደዳሉ ውስንነቶች አሉ። ስለዚህ ሌላውን አለም ኤክስፕሎር ለማድረግ ይሄዳሉ፣ ይሳካላቸዋል። አንዳንዶቹ በትምህርት፣ አንዳንዶቹ በኢንቨስትመንት፣ ከዛ ይመለሳሉ፣ ለአስቱሪያ ለመስጠት፣ ለተወለዱበት አካባቢ። እሱ ደግሞ ለኦቪየዶ ለመስጠት ይመለሳሉ፣ ተሳክቶላቸው ወደ ስፔን ሌላው ክፍል ከተሰደዱ በኋላ ካዞርላ የእነሱን የአስቱሪያ ሰዎችን ታሪክ የደገሙ ብዙ በስኬት ሲጫወት ከቆየ በኋላ እንዳልኩት የክለብ ፓርቲዛንሺፕ ወይም የክለብ ታማኝነት ሳይወሰናቸው ሰዎች የሚወዱት ተጫዋች ከሆነ በኋላ እና ብዙ ገንዘብም ከሰራ በኋላ ተመለሰና ለሁለት ዓመት በነፃ ተጫወተ እና መጨረሻ ላይ ይሄ አለ። ከጨዋታው በፊት የእኔ ትልቁ ጨዋታ ነው እንዳለ፣ ልክ ጨዋታው ሲያለቅ ደግሞ የእኔ የኳስ ተጫዋችነት የመጨረሻው ውብ ቅጽበት ነው ብሎ ገለጸው። እና ሬር ነው እንደዚህ አይነት ተጫዋች በዚህ ዘመን የመለያ ፍቅር፣ የባጅ ፍቅር፣ የምን ፍቅር ጥያቄ ምልክት ውስጥ የሚወድቅበት ዘመን ላይ እንደ ሳንቲ ካዞርላ አይነት ጥቂቶችን ቢሆኑ ሰዎች አሉ ለማለት ነው።